በሀገር አቀፍ ደረጃ ብቸኛ የኃይል አምራች ተቋም የሆነው የኢትዮጵያ ኤሌክትሪክ ኃይል ግዙፍ የኤሌክትሪክ ኃይል ማመንጫዎችን ማከፋፈያ ጣቢያዎችንና ማስተላለፊያ መስመሮችን ከማስተዳደር ባሻገር የማማከር ስራዎችን ያከናውናል። በአሁኑ ወቅት እንደ ተቋም የተጣለበትን ሀገራዊ ኃላፊነት በተቀላጠፈ ሁኔታ ለመወጣት የሚያግዙ ዘመናዊ የአሰራር ስርዓቶችን በተለያዩ የማመንጫና ና የማከፋፈያ ጣቢያዎቹ እየዘረጋ ይገኛል። በሳፕ ተደግፎ የሚከናወነው በሁለት ፌዝ የሚከናወነው ነው። በሁለት ፌዝ ሲከናወን የመጀመሪያው ፌዝ ላይ የነበሩት ከዚህ ከሰራተኛ ከፋይናንስ፣ ከፕላኒንግ፣ ከእቅድ ስራዎች ጋር ያሉትን ከማርኬቲንግ ስራዎች ጋር ያሉትን ሞጁሎች ተግብረው ወደ ህዝብ በሲስተም እንዲመሩ የማድረግ ስራዎች ኦልሞስት በመጀመሪያው ፌዝ ላይ ተጠናቀዋል። የኢትዮጵያ ኤሌክትሪክ ኃይል ዘመናዊ አሰራሮችን ተግባራዊ ካደረገባቸው የኃይል ማመንጫዎች መካከል አንዱ የአዳማ አንድ የንፋስ ኃይል ማመንጫ ነው። ፈርስት ፌዝ ፋይናንሽያልን በተመለከተ የሰው ኃይልን እና ከስቶር ሪዘርቬሽኖችን ተጠይቆ የሚገዙ ንብረቶችን እንዴት ወጪ እንደምናደርግ ተግባራዊ ተደርጎ በዛ አግባብ አዳማ አንድ ንፋስ ኃይል ማመንጫ ይህን እየሰራ ይገኛል። ሁለተኛው ፌዝ ላይ ደግሞ ከንብረት አስተዳደር ከግዢ ስርዓት ጋር ና ከነዚህ ጋር የተያዙ ሌሎች ቀሪ ስራዎችን ለመተግበር ነው ትኩረት የተደረገው። የፋይናንሽያል ስራውን በዚሁ በሲስተሙ ወጪ የሚደረጉትን ወጪዎች ቀጥታ ግዥ ሲፈጸም ያለውን ሙሉ ሪከርድ በማስገባት ያው ለቋሚ ንብረቶች የሚሆኑትን በአይፋሬስ ሪከርድ ተደርገው ተመዝግበው እንዲያዙ የማድረግ ስራ እየሰራ ይገኛል። በአዳማ አንድ የንፋስ ኃይል ማመንጫ ተግባራዊ የተደረገው ሲስተም አክሰስ ፕሮግራም፣ በአጭሩ ሳፕ ተብሎ የሚጠራው ይህ ስርዓት በጣቢያው የሚከናወነውን የፋይናንስ ስራ ከማቀላጠፉ ባሻገር ለጣቢያው የጥገና ስራ ከፍ ያለ አስተዋጽኦ እያበረከተ ነው። በዚህ በሲስተም ቤዝድ አንድ የጥገና ስራ ለማከናወን ከኦፕሬሽን ላይ የተከሰቱ አላርሞችም ከሆኑ የቆሙ ተርባይኖችም ካሉ እነሱን ከማየት ይጀምራል። ያንን እዛ ጋር ተረኛ የሆነ ኦፕሬተር ያለውን ስታተስ አይቶ ያንን ኖቲፊኬሽን ይመዘግብና ቅርብ የኦፕሬሽን ኃላፊ ለሆነው ይሰጣል። ማሜ ሶስት ቁጥር ያው ፎልት፣ ያው አክሲሬደሽን ሊሚት የሚል ፎልት መጥቷል፣ መዝግበውና ተደጋጋሚ ስለሆነ እየመጣ ያለው ለዚህ ለሜንቴናንስ እንዲሰጡ አድርጋቸው። ያ የኦፕሬሽን ኃላፊ ደግሞ ያንን ኖቲፊኬሽን አይቶ በእነሱ የማይፈታ ከሆነ ነው ለኦፕሬሽን ኃላፊው የሚያቀርቡት። ኦፕሬሽኑ ያያል መጀመሪያውም ማየት ያለበትን ነገሮች አላርሞችን፣ ሁሉን ነገር ካየ በኋላ ምንድነው የሚያደርገው? ኖቲፊኬሽን ነው ለእኛ የሚልከው ማለት ነው። እኛ ሬዲ የሆነን እንጠብቃለን ሁሌ ሜንቴናንስ ኃላፊው ያንን ኖቲፊኬሽን አይተው ምን ማየት አለብን፣ በምን መዘጋጀት አለብን የሚለው ያንን ከተዘጋጁ በኋላ ያለውን ኖቲፊኬሽን ዲስከስ ካረጉ ከተወያዩ በኋላ ወርክ ኦርደር ያዘጋጃል። ይህንን ወርክ ኦርደር ሱፐርቫይዘሮች ናቸው ወርክ ኦርደሩን የሚያዘጋጁት። ለሚመለከታቸው ለተመደቡት ሰራተኞች ያንን አፕሩቭ ያደረገውን ይልክላቸዋል። ያንን አይተው እነሱ ደግሞ ወደ ስራ ይሰማራሉ። ይሄ ሁሉ የሚሰራው በምንድ ነው? በሲስተም ነው። ያ ሲስተም ሙሉ በሙሉ የወረቀት ስራን ያስቀረ ነው። ፕላስ ደግሞ ፈጣንም ነው። ምክንያቱም ምንድነው የሆነ ፎልት በሚፈጠርበት ሰዓት ወዲያው የአን ፎልት ኦፕሬሽን ማኔጀሩ ወደ ሱፐርቫይዘሮቹ ኖቲፊኬሽን ነው የሚልከው። ያ ኖቲፊኬሽን ወዲያው ኦፕሬሽን ሱፐርቫይዘሮቹ እንዳዩት የሜንቴናንስ ሱፐርቫይዘሮች እንዳዩት ለሜንቴናንስ ኃላፊው ኮምፒውተር ስለሆነ ፍጥነቱ እንግዲህ በዛው ልክ ነው። የሰው መመላለስ ምናምን የለውም። እሱ ወዲያው ሪሊዝ ሲያደርግልን እኛ ኮምፒውተሮች አሉ። ቲም ሊደሮች እንትን ማለት የሚችሉት እዛ ላይ ልክ ኖቲፊኬሽኑ እንደገባ አለ በቃ ስራ ጀመረሃል ማለት ነው። ያ አላርም አለ ይሄ ግሩፕ ነው የሚወጣው ሲባል ኖርማሊ በቃ አንተ ኖቲፊኬሽኑ መጥቶልሃል ድሮይንግ እና የሚያስፈልጉት ቱልሶችን ይዘህ በፍጥነት ወደ ስራ ትሄዳለህ ማለት ነው። ባዳማ አንድ የንፋስ ኃይል ማመንጫ ሳፕ የተባለው የአሰራር ስርዓት እንደ ጣቢያ ተግባራዊ ከተደረገ በኋላ በብዙ መልኩ የተሻለ ውጤት እንዲገኝ አስችሏል። ከዚህ በፊት የምንጠቀምበት መጀመሪያ ላይ ኦፕሬሽኖች እስካዳ ላይ የመጣውን አላርም ያሉ የመጣውን አላርም በወረቀት መዝግበው እንዲህ አጠር ያለች ኖት መጽሐፊ አይነት ወረቀት አለች። በእሷ ይጽፉና ከእንደገና ምንድ ነው የሚያደርጉት? ወደ እኛ ይዘው ይመጣሉ። ሞሜ የሶስት ቁጥር ፎልት ነው፣ ይሄ ቀዱን ጽፌ ዋለሁኝ። የወጣበት ታይም ሶስት ሰዓት ላይ ነው። ሶስት ቁጥር ጽፍ ያለው ዲቴል ዲስክሪፕሽን ኤረሩ ደግሞ ያው ያው አክሰሌሬሽን ሊሚት ነው የሚለው ወደ ሜንቴናንስ ክፍል ይመጣሉ። ሜንቴናንስ ክፍል ከመጡ በኋላ ያለውን ነገር ካስረዱን በኋላ ያለውን ስታተስ ምን ያደረጉትን ነገር እነሱም መስራት ያለባቸው ነገር ስላለ ማለት ነው ርሴት ማድረግ አይነት ነገሮች ካሉ እነሱን ሪሴት አድርገናል ያለውን ነገር ኢንፎርሜሽኑን የተከሰተበትን ተደጋግሟል ወይ ሰዓቱ ምን ሌሊት ለሊት ላይ ነው እንደዚህ የሚለውን ነገር አንዳንድ ኢንፎርሜሽኖች ጋራ ያንን ነገር ይሰጡናል። ሶስት ቁጥር የያዋ ሬት ሊሚት ወጥቶ ነበረ። ተርባይኑ ሪሴት ከኮንትሮል ሩም ልጆቹ ኦፕሬተሮቹ ሪሴት ሲያደርጉ ኮንቲኒስሊ ይሰራል፣ ተመልሶ ይወጣል እና ኮንቲኒስ ሆነብን ሞክረናል ፎልቱ። ግን ከላይ ወይም የሚቀየር ካለ ሜንቴን የሚደረግ ካለ ሜንቴናንስ ክፍሉ ቼክ ቢያደርግልን ከዛ ተነስተን እኛ ምን እናደርጋለን? ወርክ ኦርደሩን እናወጣና ወረቀት ላይ ጽፈን ምንድን ነው ለጥገና ክፍሉ ለጥገና ቲሙ እንሰጣለን ማለት ነው። ምንድ ነው እሱ፣ ከኦፕሬሽን የመጣ ኖቲፊኬሽን አለ እሱ ምንድ ነው እሱ፣ ሶስት ቁጥር ላይ ያው አክስለሬሽን ሊሚት የሚል አላርም መጥቷል በተደጋጋሚ ሪሴት አድርገውታል። ፔሊሲ ኢንድም የለውም ከዚህ ብዙ ጊዜ ሞክረ ነዋል ብሏል። ስለዚህ አሁን የኛን ልጆች የሜንቴናንስ ክፍሉን ቲም ወደዛ መድበን ይሄን ነገር ቶሎ ሶልቭ እንዲያደርጉ እናደርጋለን ማለት ነው። በፊት ላይ ሲሰራ የነበረው ሙሉ በሙሉ የወረቀት ስራ ነበረ። እና ያንን ይጽፋሉ፣ ከዛ የእነሱ ኦፕሬሽን ኃላፊ ይፈርምበታል፣ ከዛ ከኦፕሬሽን ኃላፊ ወደ ሱፐርቫይዘሮች፣ ከዛ ሜንቴናንስ ኃላፊው ጋር ምናምን መጡ። በጣም ብዙ ፕሮሰሶችን አልፎ ነው እኛ ጋር የሚደርሰው። በወረቀት ስራ ላይ ጥገኛ መሆን ምንድን ነው እሱ? የመጀመሪያው ነገር ግዴታ ባለቤቱን ይጠብቃል። አንዳንዴ ለምሳሌ ጥገና ቲሙ ወይም ጥገና ክፍሉ አጋጣሚ ዞር ቢል ወረቀቱ የግድ ጥገና ክፍሉ ጋር መድረስ አለበት። ነገር ግን ተርባይን ከቆመ ኢነርጂ ነው የሚቋረጠው እና ያ ነገር ቶሎ ሜንቴን መደረግ ስላለበት የግድ ጥገና ክፍሉን ይዞ ነው ወረቀቱን ይዞ የሚፈልገው ማለት ነው። ፕሪንት አውት አድርገህ ሰርተህ ምን እስክታወጣ ያለውን። ይሄኛው ግን አሁን በኤስኤፒ ሲስተም ስንጠቀም ሲስተሙን ፊድ አድርገናል፣ የምንሰራቸው ስራዎች በሙሉ ዝርዝሮቹን ከስቶር እቃ እስከ ማውጣት ድረስ ያሉትን ሙሉ ዝርዝሮቹ ገብተው ስለሚገኙ ቀጥታ ያንን አክሰስ አድርገን ወዲያው ወደሚመለከተው የስራ ክፍል የመላክ ነው። በሲስተም ነው የሚላከው። ከዛ ከሲስተሙ ላይ አይቶ ያንን ተግባራዊ የሚያደርገው የተመደበው ሰውዬ ያንን አይቶ፣ ሱፐርቫይዘሮች አሉ፤ እነሱ ያወጡትን በማየት ስራውን ይፈጽማሉ። አሁን እሱ ከተጀመረ በኋላ ነገሮችን በጣም በተቀላጠፈ መልኩ ነው እየሄዱልን ያሉት ማለት ነው። ምንድነው እሱ ድሮ ወረቀት ይዘን የምንመጣውን ነገር አይደለም። የት ነው የሚያስኬደው? ምንድን ነው የምንሰራው? የሚያስፈልገን እቃ ምንድን ነው? እቃ የሚያስፈልጋቸው ከሆነ አሁንም እዛ ጋር ዲስከስ ካረጉ በኋላ ያንን እቃዎች የሚያስፈልጋቸውን ትጥቆች በማሟላት ነው የሚሄዱትና ስራውን የሚጀምሩት። ያንን ከስቶር ይጀምራል ስቶር ላይ የሚያስፈልጋቸውን መለዋወጫም ካለ የሚጠገንም ካለ ከስቶር በሪዘርቬሽን ወጪ ያደርጉና ያንን ወጪ ያደረጉትን እቃ ይዘው ትጥቃቸውን አሟልተው ወደ ሳይት ይሄዳሉ። እንግዲህ እዚህ የኃይል ማመንጫ ጣቢያ ላይ ዋናው ትልቁ ነገር ኃይል ማመንጨትና ኤክስፖርት ማድረግ ስለሚሆን የሆነ ተርባይን ለተወሰነች ደቂቃ የተወሰነ ሰዓት ቆመ ማለት ገንዘብ ነው፣ ሉዝ እያደረገን ያለ ነው ማለት ነው። ስለዚህ ያን በማድረግ ሂደት ውስጥ ምናምን የሚባክኑ ሸርፍራፊ ደቂቃዎች ምናምን ይኖራሉና እነዛ ደቂቃዎች ኦልሞስት እንደ ኃይል ማመንጫ ሲሆን በገንዘብ ነው የሚቀየሩት። የሆነ ተርባይን በሶስት ሰዓት ውስጥ መግባት ያለ ተርባይን አምስት ሰዓት ቆየ ማለት ሁለት ሰዓት ኢፊሽንሲ ወረደ ማለት ነው። ወይ ደግሞ ዩቲላይዝ ማድረግ ያለበትን ፓወር በትክክል ጀነሬት ማድረግ አልቻለም ነው። ይሄ ደግሞ እንደ ድርጅት ከቆመበት አላማም ከገቢ አንጻርም ትልቅ ኪሳራ ነው ማለት። ቴክኖሎጂ ውጤቶችን መጠቀም ጊዜን ይቆጥባል። ጊዜያችንን በ የሚባክኑ ጊዜዎችን ለመቆጠብ የሚያመች ነው። ቶሎ ሰርተን የምናወጣው ነገር ነው። እንደገና በተጨማሪ ከገንዘብ አንጻርም ጠቀሜታ አለው። ከምዘና አንጻርም ደግሞ ሳፑ ስለሆነ እያንዳንዱ ኖቲፊኬሽኑ የወጣበት ታይም አለ። ተርባይኑ ተመልሶ ደግሞ ፎልቱ ክሊሩናል ተብሎ የገባበት ሰዓት አለ። ያ ምን ያህል በምን ኃይል ሰዓት ውስጥ ነገሮች ተስተካከሉ የሚለውንም ምናምን እንደ ኤፊሺንሲ ለመገምገም ጥሩ እና ፈጣን ሲስተም ነው ማለት ነው። ባዳማ አንድ የንፋስ ኃይል ማመንጫ ሳፕ ተብሎ ከሚጠራው ወረቀት አልባ አሰራር ባሻገር በውስጥ አቅም የዳበረው ቴክኖሎጂ የኦፕሬሽን ስራው እንዲቀላጠፍ አድርጓል። ተጨማሪ ኦፕሬሽን ላይ የተከሰቱ ነገሮችን ለማየት ብቻ ሳይሆን ኦፕሬሽን ላይ ሌላ ኢፒኤምኤስ ተብሎ በአይቲ ዲፓርትመንት ዴቨሎፕ የተደረገ የሪከርዲንግ ሲስተም አለ። ያ ሲስተም ምንድነው? ኦፕሬሽን ላይ ምን ያህል አመነጨ፣ በስንት ሰዓት ስንት ጭኖ ነበር የሚለውን ሁሉ ሪከርድ ይደረጋል። በዚህ ሲስተም ሪከርድ የተደረገውን ቀጥታ የኦፕሬሽን ኃላፊው አፕሩፍ ሲያደርግ፣ በሄድ ኦፊስ ደረጃ ዳይሬክተሮችም ስራ አስፈጻሚዎችም ማየት ይችላሉ። የየቀኑን ያለውን ፕላንት ላይ ያለውን የማመንጨት ሂደት ምን ይመስላል የሚለውን መገንዘብ ይችላሉ። ከዚህ ቀደም በነበረው ግን ያው ማኑዋሊ ነው፣ ወይ በስልክ ተደዋውለን ወይ በጽሁፍ ነበር ሪፖርት የምናደርገው። አሁን ግን ቀጥታ ኦንላይን ያለውን ነገር ማየት ይችላሉ። ኢፒኤም እሱ ኦፕሬሽን ማናጀሩ እነሱ ቀጥታ ኦንላይን ላይ ገብቶ ኦፕሬተሩ ምን እየሰራ ነው፣ የቱ ዳታ ነው ሞላ፣ የቱ ዳታ ነው ያልተሞላ ብሎ በየሳቱ ኦፕሬተር ጋም ላይ ክላስተርም እንደዛ ኢነርጂ መናጅመንቶች ከላይ ፕላንንጎቹም ይህንን እኔ እዚህ ታች ያለው ኦፕሬተር የሚሞላ ዳታ ዳይሬክት ቀጥታ አቴንድ ያሉ ማለት ነው። እኛ እያዘጋጀን ያለው ፕላትፎርሙ ቴክኖሎጂን ለመጠቀም ምቹ ሁኔታ መፍጠር፣ ቴክኖሎጂውን መዘርጋት ተግባራዊ ማድረግ ያንን ተጠቅሞ መስራት ምን ያህል እየተጠቀሙ እንደሆነ እና ያላወቁ ደግሞ ልክ በዛ ሌቨል ነው አሁን በየደረጃውም በየመስሪያ ቤቱም በጣም ተጠቃሚ የሚጠቀሙና ነው ስራዬ ነው ብሎ የሚሰሩ እጅግ በጣም ውጤታማ የሆኑበት አሰራሮችን አዘምነው የተሻለ ውጤት ለማግኘት በሚደረገው ሂደት ውስጥ ሁሉንም ሰራተኛ ማዕከል ያደረጉ ልዩ ልዩ ስልጠናዎች ይሰጣሉ። እንግዲህ ያው አሁን ያለንበት ዘመን አለ እና እያንዳንዱ አክቲቪቲ ቴክኖሎጂው የዘመነ ነገሮች እያደጉ ነው የሚሄዱት እና ቴክኖሎጂ በዘመነ ቁጥር ደግሞ የኤሌክትሪክ ኃይል ምን ያህል ወሳኝ ነገር እንደሆነ ይታወቃል። ፕላስ ደግሞ እኛ እንደ ኢትዮጵያ ኤሌክትሪክ ኃይል አንድ አንድ ኃይል ማመንጫ ኃይል ማመንጫት ከሀገር ውስጥ አልፎ ምናምን እንደ ኤክስፖርት ሆኖ ለሀገሪቷም ትልቅ ገቢ እያስገባ ያለ ተቋም ነው እና ስለዚህ ቴክኖሎጂ ግድ ነው። ከጊዜው ጋር መሄድ ከጊዜው ጋር መዘመን ሰራተኛውን በስልጠና የሚሆን በተለያዩ አጋጣሚዎች ራሱን እያበቃ መሄድ ምንም ጥያቄ የሌለው ግዴታ የሆነ ነገር ነው ማለት ነው። ካልበለዛ ኮምፒቲሽንም አይኖርም ተወዳዳሪ መሆን አንችልም። ኋላ ቀር እየሆንም በሄድን ቁጥር ደግሞ አቺቭ አረጓለሁ ብሎ ተቋሙ ያሰባቸው ግቦች አሉ እዛ ላይ መድረስ የማይታሰብ ነው ማለት ነው። የሰው ኃይልን ከማብቃት አንጻር ለምን ተደራሽ እያንዳንዱ የመጣውን ቴክኖሎጂ ሁሉም ሰው አውቆ አክሰስ አድርጎ እንዲሰራ የምናደርግበት ፕሮግራም አለን። ይህንንም በአመት ሁለት ጊዜ የስልጠና የመስጠት እናዘጋጃለን። ይህን ስልጠና ሲኒየር በሆኑ ባለሙያዎች ይህ ስልጠና ይዘጋጅና ስልጠናውን በመስጠት እንዲበቁ የማድረግ ስራዎች አሉ። እያንዳንዱ የመጣውን ቴክኖሎጂ የመላመድ የመዘጋጀት ነገሮች የእርስ በርስ የመማማር ሂደት በአመት ሁለት የፕሮግራም ተደርጎ እየተሰራበት ይገኛል። እነዚህ የተዘገበሩ ቴክኖሎጂዎችን ቀጣይነታቸውን ማስቀጠልና ውጤታማ መሆናቸውን ማረጋገጥ ነው። በዋነኛነት ግን ተቋሙን የኢንፎርሜሽን ቴክኖሎጂ ሀብትን የምናስተዳድረው እኛ ነን። በተለያዩ ስራ ክፍሎች የማስፋፋት ስራ እንሰራለን። ፕሮሰሶችን በቴክኖሎጂ እንዲደገፉ የማድረግን ስራዎችን እናከናውናለን። የፕሮሰስ ኦፕቲማይዜሽኖችን እንዲመጡ ደግሞ የምንሰራቸው ስራዎች አሉ ማለት ነው። ዘመናዊ አሰራሮችን መከተል ጊዜን ገንዘብንና የአገልግሎት ጥራትን ለማስጠበቅ ያግዛል። የኢትዮጵያ ኤሌክትሪክ ኃይል በማመንጫ ጣቢያዎቹ ላይ ያሉ የጥገናና የአስተዳደር ሥራዎችን ሙሉ በሙሉ ወረቀት አልባ ለማድረግ ከሚያከናውናቸው ተግባራት ባሻገር በማከፋፈያ ጣቢያዎች ላይ ዘመኑ ያፈራቸውን የቴክኖሎጂ ውጤቶች በመጠቀም የአገልግሎት ጥራቱን ከፍ ለማድረግ እየሠራ ነው። አንደኛው በማዘመን ስራ የተሰራው የብሬከር ቅየራ የሰርኪት ብሬከር ቅየራ ተሰርቷል። እነዚህ አሁን እዚህ አካባቢ ያሉት ብሬከሮች ኦልሬዲ ሰብስቴሽኑ ስራ ከጀመረበት ጊዜ ጀምሮ 20 ዓመት እየሰሩ ነው። እነሱ ደግሞ ኤስኤፍሲ ጋዝ የሚባል ነበረ። በኤስኤፍሲ ጋዝ የሚሰራ ብሬከር በጣም ብዙ ዓመት በማገልገሉ ያረጀ፣ ጊዜን የሚፈጅ በሰው አደጋ ላይ የሚደርስ እና ብዙ ጊዜ ብልሽት የገጠመውና በሁለቱም ወገን ከውጭ ላይም ለኢዩም ሰራተኞች አደጋ የሚፈጥር ውስጥ ላይም እዚህ ጋር ኦፕሬሽን በሚሰራ ሰው አደጋን የሚፈጥርና ጊዜን የሚፈጅ መብራት ኢንተራፕሽኑን ሰዓት በጣም ብዙ ጊዜ የሚወስድበትና ያን ደግሞ በገንዘብ ስተምነው መብራት ያለበትን ብር የሚቀንስ ብዙ አስቸጋሪ ስራዎችን የሚያሰራ ስራ ነበረ። ለማሳየት ያህል ውስጡን ራሱ ከፍተን ብናየው ምንም በቃ ፌስ ቱ ፌስ ነው የሚሰራው የሚሰራው መካኒካል ነው የሚዘጋው ማኑዋል ነው ሽቦዎች የተቀጣጠሉ ነው ስራውን አሰልቺና ቦሪንግ አድርጎት ነበረ አገልግሎት ማዘመኑ አንደኛ ምንድን ነው ጉልበት እንዳይጠቀሙ በተለይ ሴቶች ሴቶቻችን ኦፕሬተሮች ቢኖሩ ድሮ የነበረው ይሄ ማኑዋል እንትኑ ትንሽ ክብደት ሊኖረው ስለሚችል ይሄ ዘመናዊ መሆኑ በጣም ጥሩ ነው ቀልጣፋ ነው ኢንፎርሜሽን ይሰጣል በጣም ጥሩ ነው ለኛም ጥቅም አለው ማለት ነው እሺ በፊት ስንሰራ እንዲህ ነበረ። በጣም አስቸጋሪ ነበረ። ከአቅም በላይ ነበር የሚያታግለን፣ እና ለአደጋችንም አደጋ ነበረ። እዚህ ጋር እንደምታዩት ከቤሎቹ የተቀጣጠሉ ናቸው፣ አደጋ ሊያስከትል ይችላል። እና ደግሞ ከንትን አንጻር ከሰዓት አንጻር ቻርጅ ስናደረግ በጣም ሰዓት ይፈልጋል። በቀላሉ ሊሞከራል አይደለም፣ የአዙሮ መዝጋቱ ቻርጅ ማድረጉ ምናምን ብሬከር ሲከፍትብን ደንው እን እንላለን ክል እንዘጋለን፣ እንከፍታለን። ለስራም ከተፈለገ አውጡልን ሲሉን እናወጣላቸዋለን፣ ሰርተ ሲጨርሱ እንዘጋላቸዋለን። በስልክ ማለት ነው። ፎልቱ ከበድም ያለ ከሆነ በደብዳቤ በማዕከላዊ ሶውዝ ዌስት ሪጅን ስር ከሚገኙ ማከፋፈያ ጣቢያዎች መካከል አንዱ የሆነው የወልቅጤ ማከፋፈያ ያከናወነው የብሬከር ቅየራ ለደንበኞቹ የተሻለ አገልግሎት እንዲሰጥ ለኦፕሬሽን ባለሙያዎቹ ደግሞ የበለጠ ደህንነት እንዲሰማቸው አድርጓል። ያኛው ብሬክስ ኦልድ ሁሉ ነገር ማኑዋል ነው የሚሰራው፣ ለመስራት አስቸጋሪ ነው። ለኢነርጂ ሜትር ራሱ ዋይሪንግ አስቸጋሪ ነው። ስራን አይጋብዝም። አትሞስፈሩን የስራ ቦታን ብዙ ጊዜ ያውካል። ሰው አደጋን እያሰበ ነው የሚሰራው። ታይም ብዙ ሰዓት ነው የሚወስደው። ይሄ ግን ኢትስ ሲምፕል ዘመነ አንደኛ ለኮንስትራክሽን ነው ይሄ ቦታ የሚይዘው ሰብስቴሽንና፣ እና ያኛኛው በጣም ትልልቆች ናቸው። ይሄ በዛ ቀደም ባሳየኋችሁ በመደዳ ስድስት ብሬከር ነበር ያለው። ይሄ ስምንት ብሬከር ስፔር ይዟል በአጭር ቦታ ዘምኗል። ይሄ ግን ዘመናዊ ነው ይነግረዋል። ኦፍ ከሆነ ኦፕን አድርጎ ይነግረዋል፣ ኮምፒውተር ላይ ያየዋል። እና ይሄ በጣም ከአደጋ ከመከላከል ከሴፍቲ አንፃር በጣም ጥሩ ነው። ቴክኒሻኑን ፎልት አምጣልኝ ብሎ ይጠይቀዋል። ይሄ ይሄ እንደዚህ ሆኗል። የወደቀ መስመር ወይም ሾርት፣ የተለያየ ነገር ሊሆን ይችላል እና ይሄን ነገር አምጣልኝ፣ ሪዝነብል ሁን። ስለዚህ የም ቴክኒሻኑም የሚሰራው በኤዩ ያለው ያን ነገር ለማቅረብ ይገደዳል ማለት ነው። እንደ መጀመሪያው ማኑዋሉ ከሆነ ግን ፎልት የሚመዘግብ ነገር የለም ይሞክራል። እምቢ ካለውም እስቲ እንደገና እንትላድርገው ምናምን የሚል ነገር ስለነበረ ዘመናዊ መሆኑ በጣም አማራጭ የሌለው ጥሩ ነው። ስፔርም እራሱ ማግኘቱ በጣም አስቸጋሪ የሆነ ሁኔታ ውስጥ ገብተን ነበር። አሁን ግን በጃይ ሲስተም ስለተቀየረ ለስራ ምቹ ነው። ከሴፍቲም አንጻር ደግሞ የሚመረጥ ሲስተም ነው። አሁን የጂአይሱ እንደገና ደግሞ በቴክኖሎጂም ደግሞ ኦልሞስት ሌተስት የምንለው ቴክኖሎጂ ነው ያለ ብዙ ጊዜ ጥገና የሚፈልግ ነበር። ይሄ ኦልሞስት ለአስር ዓመት ፍሪ ሜንቴናንስ ነው። እንደገና ደግሞ በፊቱም በምንመለከትበት ሰዓት ደግሞ ጉልበት የሚጠይቅ ስራ ነበረ። ለወንዶችም ለሴቶችም የሚከብድ ነበረ። አሁን ይሄን ኛው ግን ጉልበት አይፈልግም። በዛም ላይ ለስራ ምችም ነው። በወልቅጤ ባለ 230 ኪሎ ቮልት ማከፋፈያ ጣቢያ ላይ ብሬከር በመቀየር ከተሰራው የማዘመን ስራ ባሻገር በጣቢያው የኃይል መጠንን ለመለካትና ለመቆጣጠር የሚያግዘው ቴክኖሎጂ ተገጥሞለታል። ኢነርጂ ሜትር የማዘመን ስራዎች ተሰርቷል። ይሄ ኢነርጂ ሜትር ብሎ ማለት የኢትዮጵያ ኤሌክትሪክ ኃይል እና የኢትዮጵያ ኤሌክትሪክ አገልግሎት የገንዘብ መቀበያ ቆጣሪ ብሎ ማለት ነው። ስማርት ነው። የኢትዮጵያ ኤሌክትሪክ ኃይል ለኢትዮጵያ ኤሌክትሪክ አገልግሎት የሸጠውን ብር ስንት ብር እንደሆነ የምንቆጥርበት ቆጣሪ እኛ ከኢትዮጵያ ኤሌክትሪክ አገልግሎት ገንዘብን የምንቀበልበት ገንዘብን የምንቀበልበት ኢነርጂ ሜትራችን ነው። ይሄ ሲኖር ነው ገቢ ያለው። ይሄ ሲኖር ነው ስራ ያለው። ማብራትን የሚበራው ሲጠፋም የሚከስረው ይሄ ነው። ሲበራ የሚቆጥረው ይሄ ነው። የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን በ 2006 ዓ ም የኢትዮጵያ ኤሌክትሪክ ኃይልና የኢትዮጵያ ኤሌክትሪክ አገልግሎት በሚል ለሁለት ከተከፈለ በኋላ በአዋጅ የተለያየ ሥልጣንና ተግባር ተሰጥቷቸው ወደ ሥራ ገብተዋል። በዚህ መሠረት ሁለቱ ተቋማት ላለፉት 11 ዓመታት ኃይል ሻጭና ግዢ ሆነው ራሳቸውን በቻለ ተቋማዊ አደረጃጀት እየተመሩ ነው። ከዚህ ቀደም ምን ነበረ? 40 ፐርሰንት ለአገልግሎቱ ከ100% ከሽያጭ ከመጣው ከተሰበሰበው ዩቲሊቲ ከሰበሰበው 40%ቱን ለአገልግሎቱ፣ 60 ፐርሰንቱን ለፓወር ነበር የሚሰጠው። ይሄ ነገር ሲባል ያለ ምንም መነሻ ነው። ለማ ለአከሌ 60% ለምን ይሰጣል? ለአከሌ ለምን 40% ይሰጣል? ምንም ሳይንስም የለውም። ለተጠያቂነትም ለእንትን በተሸጠው ልክ የ40 50 60% ሳይሆን በቆጠረው ልክ በተሸጠው ልክ ፓወር በዛ ኤስቲሜት ተደርጎ አንድ ሚጋዋት ስንት ይሸጣል በሚለው ኤስቲሜት ተደርጎ የተሰጠው ነገር ተባስቶ እንዲከፈል በተጠያቂነት እንዲኖር ይሄ ነጂ ሜትር ተጠቅሞ ለሲስተማችን ላይ ኃይል ማመንጫዎች ምን ያህል ኃይል አመነጩ፣ ማከፋፈያ ጣቢያዎች ላይ ምን ያህል ኃይል ደረሰ፣ ወደ ተጠቃሚዎች ደግሞ ምን ያህል ኃይል እየተላለፈ ነው የሚለውን በእያንዳንዱ ጣቢያ ስማርት ሜትር ተከላ ተከናውኗል። ይሄ የኢነርጂ ሜትር ተብሎ የሚታወቀው በትክክል ስማርት ሜትሮች የተገጠሙበት አካባቢ ላይ የባከንን ጭምር ኤሌክትሪክ የሚታወቅበት ሁኔታ ተፈጥሯል። ይሄ ደግሞ ከደንበኞቻችን ጋር በመተማመን ላይ የተመሰረተ የኢነርጂ ንባብ እንዲኖርና የክፍያ ስርዓቱን በመተማመን ላይ የተመሰረተ እንዲሆን አድርጎታል። ሌላው በሁልቅጤ ማከፋፈያ ጣቢያ ተግባራዊ የሆነው ሳውዝ ክላውድ የተባለው ሲስተም በተቋሙ አጠቃላይ የመረጃ ልውውስ ስርዓትን ያሻሻለና ግልጽነትን ያመጣ አሰራር ነው። ሳውዝ ክላውድ ሲስተም ብሎ ማለት ምንድን ነው? መስመሮች ይገባሉ። አንድ ኦፕሬሽን፣ ማንኛውም ሰብስቴች ላይ ብሬከር ይከፍታል፣ ይዘጋል፣ ይከፍታል፣ ይዘጋል። ያኛው ነገር ሲስተም ላይ ይመዘገባል። ሲስተም ላይ ሲመዘገብ ኦንላይን ነው የሚገባው የዛን ሰዓት ለማን ያል የፓወር ዳይሬክተር ያል የዩቲሊቲ ዳይሬክተር ያል ዳታ ለምን ጠፋ በሚባለው ሰዓት ላይ ማንኛውም ሰው አሁን በዚህ ሰዓት መስመር እንደጠፋ የኔ ዳይሬክተር ያውቃል። ያን ነገር ኢንፎርሜሽን ይለውጥ ለጥያቄነት የሚያመቻል። በዚህ ሰዓት ላይ መስመሮች ቢጠፉ ለምን ጠፋ ብሎ ዳይሬክተር እኔን የሚጠይቀኝ ሲስተም ላይ ገብቶ ነው የሚያየው። ምን ያክል ፎልት አለ በየጣቢያው ላይ ያለውን ሁላችንም ከጣቢያ ጀምሮ እስከ ኃላፊዎች ድረስ ኦንላይን ስለምንከታተለው የትኛው መስመር በየትኛው ሰዓት ወጣ፣ ምን ያክል የፎልት ድግግሞሽ አለ የሚለውን በየጊዜውም ለመረዳትም መጨረሻም ላይ አናላስ ላይ መስራት ስለሚጠቅመን የቴክኖሎጂ እየጠቀመን ነው ያለው። ይህ ተቋም በጣም ግዙፍ ነው። በሪሶርስ አንደኛ ነው በኢትዮጵያ ደረጃ። መኪና ብቻ ብትቆጥሩ በጣም በጣም ቁጥር ስፍር የለውም፣ በጣም ብዙ ነው። እና ኃይል ማመንጫዎች በጣም ብዙ ናቸው። ሳብስቴሽኖች ብዙ ናቸው። ቴክኖሎጂ በቴክኖሎጂ መደገፍ መረጃዎችን በአግባቡ መያዝ ማዘመን ምንም አማራጭ የሌለው ጉዳይ ነው። በዚህ ተቋም የኢትዮጵያ ኤሌክትሪክ ኃይል ከሚያስተዳድራቸው ከ190 በላይ ማከፋፈያ ጣቢያዎች አንዱ የሆነው የሁለታ ማከፋፈያ ጣቢያ በግዙፍነቱና በተገጠሙለት ዘመናዊ መሳሪያዎች የሚጠቀስ ነው። ይሄ ማከፋፈያ ጣቢያ ሲስተምን ከማረጋጋት አንጻር ያለውን የቮልቴጅ መዋዠቅ ከማረጋጋት አንጻር አዲስ ቴክኖሎጂ የተገጠመለት ነው እና ስታቲክ ቫር ኮምፖንሴተር ይባላል። ይህ ስታቲክ ቫር ኮምፖንሴተር ሪአክቲቭ ፓወሩን የሚያረጋጋ ነው። ያን ሲያረጋጋ ዳይሬክትሊ ቮልቴጁን ማረጋጋት ይችላል ማለት ነው እና እዚህ ማከፋፈያ ጣቢያ ላይ ብቸኛው የተገጠመለት ስታቲክ ቫር ኮምፖንሴተር በሀገራችን ብቸኛው ነው ማለት ነው። ኃይሉን ቶሎ ወደ ስራ ከማስገባት ያ ማለት ለምሳሌ አንድ የኤሌክትሪክ ኃይል ተቋርጦ ወደ አሁኑ ወደ ስራ ካልተመለሰ ብዙ እንትን ነው ኮስት ነው ሉዝ የምናደርገው ብዙ ገቢ ነው የምናጣና ምክንያቱም ኤነርጂ የሚቆጠረው ኃይል የሚቆጠረው ፔር ሀወር ነው። ያ ደግሞ ምንድነው የምትከፍለውም ከስተመርም የሚከፍለው ያንን ፔር ሀወር የሆነውን እየተደመረው ነው። እና ስለዚህ ለአንድ ሰዓት ለሁለት ሰዓታት ተቋረጠ ማለት የምናጣው ብር ሚሊየንስ ነው። እና ይሄ ጣባ ደግሞ ኃይል ተመልሶ ሪስቶር ማድረግ አኳያ በፍጥነት ኃይልን ወደ ሥራ ከማስገባት ከተቋረጠ በኋላ ወደ ስራ ከማስገባት አኳያ ከፍተኛ ሚና እየተጫወተ ያለ ስካዳ ሲስተም ይጠቀማል። ስካዳ ሲስተም ማለት ውጭ ያለውን ብሬከርም ሆነ ይሄ ዲስኮኔክተር እሱን ከዚህ ሆኖ ከስካዳ ሆኖ መቆጣጠር የምንቻልበት እዛ፣ በተጨማሪ መስመሮች ሪዲንጎችን የምንወስድበት ይሄ ንባቡ የኃይል ንባብ የተለያዩ መስመሮችንም ሆነ ትራንስፎርመሮች ንባብ ከዚሁ መውሰድ የምንችልበት ኮንትሮል የምናደርግበት፣ መክፈት መዝጋት ከዚሁ የምንችልበት። ያ ማለት ሳይት ላይ ሄደን ሰዓት ከመግደል፣ እዚህ በአቋራጭ ብዙ ሰዓት ሳንወስድ ፓወር ሪከቨር ማድረግ የምንችልበት ሀይሉን ወዲያውኑ የተቋረጠውን ሀይል ማገናኘት የምንችልበት እዚህ ሆነን ደግሞ የእቃዎቹን ሁኔታ የምናይበት ነው ማለት ነው። ይሄ እስካዳ ሲስተም ሆለታ ላይ ብንወስድ ኦልሞስት ዘመናዊ ነው። ፊት በውጭ ዜጎችም ጭምር በቻይና ስፔሻል ድጋፍ እየተደረገ ነበር። አሁን ያንን በራሳችን ሀይል እየሰራን ያለ ነው። ኦልሞስት ጣቢያው በስካዳ ሲስተም አውቶሜሽን የሆነ ጣቢያ ነው በዛም ላይ ደግሞ ለዛ ጣቢያ ብቻ ሳይሆን ለግሪዱ አስፈላጊ መቆጣጠሪያ ያለው ጣቢያ ከመሆኑ አንጻር በቴክኖሎጂ ጋር አብሮ የዘመነን የዘመነ ጣቢያ አለን። በሌሎች ጣቢያዎች ደግሞ ስንሄድ ደግሞ እንደዚሁ የማስፋፊያ ስራዎች የተሰሩ ማለ አሁንም ደግሞ በእቅድ የሚሰሩ ስራዎች አሉ። የተቋቋመበት በዋናነት ሁለት ጉዳዮችን ለመፈጸም ነው። አንደኛው በተቋሙ ያሉ የስራ ሂደቶችን ማዘመን የፕሮሰስ ሞደርናይዜሽን የምንለው ማለት ነው። ሁለተኛው ግሬድን ሞደርናይዝ የማድረግ ማለት የትራንስሚሽን ላይን እያንዳንዱ ያው መብራት ኃይል የሚዘረጋቸው የኤሌክትሪክ ኃይል መስመሮች አሉ እና ሳብስቴሽኖች አሉ እነሱን ማዘመን ዘመናዊ የማድረግ የኢትዮጵያ ኤሌክትሪክ ኃይል በተለያዩ ማመንጫዎቹና ማከፋፈያ ጣቢያዎቹ ከዘመኑ ጋር የሚሄዱ የቴክኖሎጂ ውጤቶችን ተግባራዊ እያደረገ ነው። በዚህም ከኃይል ማምረት እስከ ማከፋፈል ያሉ ሥራዎቹን በተቀላጠፈ መልኩ ለማከናወን አስችሎታል። በተጨማሪም ቴክኖሎጂዎቹ ተቋሙን ከተጨማሪ ወጪዎቹ በማዳን ከጊዜ ወደ ጊዜ ገቢው እንዲያድግ የራሱን አስተዋጽኦ እያበረከተ ነው።